የምትሳደበው ብዙ አይነት ያላንቋሸሸችኝ ነገር የለም። ለሱ እኔ ራሴ በሚሄድበት መንገድ ይሄዳለሁ እና ዛሬ ዋነኛው ይዤ መጣሁት ለእናንተ ግልጽ ለማድረግ ያህል ይሄ ነገር የተፈጠረው አጠቃላይ በእኔ በኩል ያለው ነገር ግልጽ አድርጌ እስቲላው እኔ እየተሰደብኩ ስለሆነ እኔ የራሴን የምናገረውን ተናገሬ ከዛ በኋላ የእኔና የእሷ ጉዳይ በህግ ብቻ ይፈተዋል ማለት ነው። ከዛ በኋላ ማስፈራራት ብትሄድ በአሁኑ ሰዓት እንደውም እያስፈራራችም ነው እንደሰማሁት ከሆነ በጣም እያስፈራራሽ ነው። እኔ አሁንም መክርሽ፣ እስከዛሬ ታግሼሻለሁ፣ ከዚህ በላይ ልታገስሽ አልችልምና እኔ ያንቺ እኔ ላይ አይለጠፍም። እውነቱን ለመናገር እኔ ከምንም ስለማልቆጥረው ነው። አንድም ቀን እኔ ተናድጄ መልስ ወጥቼ፣ የሰው ልጅ ስሜታዊ ሆኖ መልስ ሊሰጥ ይችላል። ግን እኔ እንደዛ አይደለም ማድረገው ዘመድናት፣ ምንም ቢሆን ልጆች ወልደናል፣ የሳምሪም እናትናት በሚለው ክፉ ቃል ሳልናገር እሷ ቤትን በምገባ ሰዓት እኔ እሷን አንድ ቀን ወጥቼ ስላልተሳደብኩ እኔ ውስጤ ምንም አይነት አንድ ሰው ተሳድባችሁ አጠገቡ ስትበሉ ያ ሰው የተሳደበው ሰው ምናልባት ሊሸማቀቅ ይችላል፣ ከተሰማው እንደ ሰውኛ ከተሰማው። እኔ ግን ያ ስሜት ምንም አይነት እኔ ተሰደብኩ እንጂ አልሰደብኩም። ስለዚህ ሰውን አልጎዳችሁ፣ ተጎዳችሁ እንጂ ያ ሰው ነው። እናንተ ነው የሰደባችሁ። ስለዚህ እኔ ምንም አይነት ጠባሳ እኔ ላይ የሚጨርበት ነገር የለም እና ምንም አይነትም ነገር ለተንኩል ለመጥፎ ያረኩት ነገር ስለሌለ ሁሌ ንጹሕ ነኝ። ኔ ገባችሁ? ምንም ከዚህ ጣጣ ውስጥ እኔ ምንም አውቄ ሆን ብዬ ያረኩት ነገር የለም። ስለዚህ አሁንም ልታወኝ አልቻለችም። ሰባት አመቱ ሙሉ እስቲላው በሰላም እየኖረን እኔን ብቻ አልፎ አይደለም ልጆቹን ራሱ እንደማትፈልጋቸው ልጆቹን እንደምትሳደብ በብዙ ሰው እንዳሰደበቻቸው፣ ይሄ ሁሉ ታግሼ ዝም አልኩ። ቤተሰቤን፣ እናቴን፣ እህቴን ሁሉንም ስትሳደብ ነበር። ይሄ ሁሉ በትዕግስት አልፌ ዝም ብያለው። አሁንም ግን የተፈጠረውን ኬዝ እንደሰማሁት ከሆነ ሁለት ሰዎች አሜሪካና ኢሮፕ ነው ያለው መሰለኝ ልጁ ሁለቱ በተፈጠረው ጉዳይ ደግሞ ድጋሚ የእኛን ታሪክ አስገብታ እኛንም እኔን እያነሳች በሆነ ነገር በተፈጠረ ቁጥር እኔን እያነሳች ትሳደባለች። ስሜን እየጠራች ትሳደባለች። እዚህ ሀገር ደግሞ እኔ እማላቅ መስሎሽ ከሆነ የትም ዓለም ላይ ኑሪ። አንድን ሰውን የምትሳደቢ ከሆነ በህግ እንደሚያስጠይቅሽ እሱን እኔ በተግባር አሳይሻለሁ። ከዚህ በኋላ እኔ አንቺን የምጋፈጠሽ በህግና በህግ ነው። ከዚህ በኋላ በህግ ነው የምንጨርሰው። አሁንም የምመክረሽ ከዚህ በኋላ ስሜን እየጠራሽ እንዳሰድቢ አስጠነቅቅሻለሁ። አይ መሳደብ ነው የምፈልገው። ምንም አታመጣም። እንደውም ትፈራኛለህ ምናምን ብለሽ ነው ያወራሽው። ችግር የለውም። ህግ ያለበት ሀገር ነው እየኖረን ያለ ነው። እኔ በህግ ነው የምሄደው። በህግ ሄደን በህግ የምንጨርሰው ይሆናል። አንቺ ትልቅ ሰው ነሽ። ከአንቺ ጋር እኔ ምንም ሰጣገባ ውስጥ የምገባበት ነገር የለም። ከአንቺ ጋር ቁጭ ብዬ የምመላለስበት ነገር የለም። እንደዚህ አይነት ማንነትም ስለሌለኝ ቤተሰብን ትሳድበሻል፣ እኔን ትሳድበሻል፣ ልጆቼን ትሳድበሻል ሳምሪንም ተሳድብሻል። ያው እናትሽ ናት ግን፣ ምንም እናትሽ ስለሆነች አንቺ ለምን እሷን ሰድብሻት ብዬ መከራከር የምችለው ነገር የለም። ግን አንቺ ያያሽው ነገር የሰው ልጅ ዝም ሲልሽ፣ ሲታገስሽ ሊገባሽ ይገባ ነበር። ምንም አይነት ትግስት ለአንቺ መስሎ አይታይሽም፣ አይገባሽም። እና እኔ የመጨረሻ ትግስቴ፣ ከዚህ በላይ አንቺን የምታገስበት ነገር የለም። ለምን ከአሁን ከአሁን የሰው ልጅ ሰባት ዓመት ታግሰው ምንም የማይስተካከል ከሆነ አሁንም ጸጥ ብለሽ ከመቀጠል ውጭ ምንም የምትፈጥሪው ነገር ስለሌለ የምታቆሚ ነገር ስለሌለ የተረዳሁት ነገር አሁን ፈርቼ መስሎ ከተሰማሽ እንግዲህ በተግባር አሰሻለው። አንቺም የምታረጊው ነገር ከዚህ በኋላ የፈለግሽ ነገር ማለት ትችላለሽ። እኔም ዝግጁ ነኝ። አንቺም ቀጤበት። ከዚህ በኋላ ግን ስሜን ጠርተሽ እንዳትሳደቢ አስጠነቀቅሻለው። አሁን እስከዛሬም ዛሬ ለተሳደብሽው አሁንም ትላንትም ለተሳደብሽው ቀጥታ ምላሽሽን ከእኔ ጋር በህግ እንጨርሰዋለን ማለት ነው። ለምን ከዚህ በላይ ልታገሰሽ አልችልም ማለት ነው። እኔ ህይወቴን እየኖርኩ እዚህ ጋር የሰው ልጅ እኔ እቃር ለምሰረቅ ያመጣሁት ሳምሬ መጣች፣ ተተዋውቅን። ማንኛውም ዓለም ላይ የሰው ልጅ ይፋቀራል። አንቺ የተለየሽ እናት ሆነሽ፣ ወይ እሷን ልክ በቃ ትልቅ ነገር እንደተወሰደብሽ አድርገሽ እሷን እየሰደብሽ እኔን እየሰደብሽ እንደዚህ እያሸማቀቅሽ ሰው ለመኖር መቀጠል ከባድ ነው። እንዴት አይነት አይምሮም እንዳለሽ ይከብዳል እንደዚህ አይነት ነገር እስከ ዛሬ ሰባት አመት ሙሉ የሰው ልጅ እየተሰደበ። ምን አይነት ማንነትም ነው ይሄን ያህል ሊያሰድብሽ የቻለው? የሰው ልጅ ልጅ ከወለደ እንኳን ይረጋጋል። ልጅ ወልደንም እያየች የምታቆመው ነገር የለም። እና እኔ በጣም ነው የሚከብደው። አንዳንድ ሰዎች እንዴት፣ ምን ያህል ትዕግስት ቢኖረን ነው እንደዚህ የታገስካት፣ እንደዚህ የምትታገሰው፣ የፋኒን ያህል ትዕግስት ምናምን ትላላችሁ። ግን እንደነገርኳችሁ ሲፈጥረኝም ትዕግስተኛ ነኝ ግን እዚህ ጋር ደግሞ ልጆችም አፍርተናል። ከሳምሪ ጋርም ተዛምደናል። ያ ተዛምድም ማለት ከሳምሪ ጋር እናቷም እንግዲህ ያው አብረን ተዛምድም ማለት ነው። ስለዚህ ያን ነገር በማየት እኔ ክፉ ቃልንም ካፍ ይወጣል ዝም ብዬ አሳለፍኩት። ለምን ነገ ሰላም ሆና ወይ ጸጥ ብላ ይቀርታም ጠይቃ ቢሆን ምናልባት ልንታረቅ እንችላለን፣ ወይ የሆነ ሰላም ሊፈጠር ይችላል፣ እሷም በራሷ ሕይወት እኛም በራሳችን ሕይወት እንኖራለን በሚል ብዙ ዓመት ታገዝኩ፣ ዝም ቤተሰቤን ጭምር እናቴን ጭምር ተሳደበች። ችግር የለውም ብዬ እነሱም ቢናደዱም ግን ኦኬ ይሁን ብለው ጸጥ አሉ አለፉት ማለት ነው፣ ለእኔ ሲሉ ማለት ነው። ግን ጭራሽ ቤተሰብንም ለማስፈራራት ደረጃ ደርሰሽ እውነት። ጦርነቱ ከዛሬ ጀምሮ ነው የሚጀምረው። የሰው ልጅ ይታገሳል፣ ትዕግስቱ መመጨረሻ ያለቀ ሰዓት የዛኔ ከአንቺ ጋር ምንም ሰጣ ገባ ውስጥ አልገባም። በህግና በህግ እንጨርሰዋለን። በህግ አካል እንድትቀጪ ካላደረግ እኔ ደግሞ ፋን ያደለውም ማለት ነው። ስለዚህ ዛሬ ይህንን ለመናገር ነው የመጣሁት። ለምን ከአቅሜ በላይ ስለሆነ ነው። ለአንዴና ለመጨረሻ ጊዜ ነው ይህንን የማወራው። አሁንም እራሱ ሳልፈልግ ነው እያወሩ ያለው። የሰው ልጅ በተግባር ነው ማድረግ ያለበት። በተግባር በትዕግስት አሳየው፣ ምንም የሚለወጥ ነገር የለም። ከዚህ በኋላ ያለኝ አማራጭ በህግና በህግ መጨረስ ነው። ስለዚህ እስከዛሬም ዝም ብያለው። ከዚህ በላይ ምን የምታገሰውም ነገር የለም። እንግዲህ እንደዚህ አይነት ፈተና ሲመጣባችሁ ምን እንደምታረጉት። አንዳንዴ እንደዚህ አይነት ሰው በህይወት ያጋጥመኝም አያውቅም ወደፊትም የሚያጋጥመኝ አይመስለኝም። ብቻ ከባድ ነው፣ ላያስችል አይሰጥም። ችየው አለው አሁንም ችየው። ግን ከዚህ በኋላ ደግሞ የሰው ልጅ መማር አለበት። ካልተማረ ደግሞ እንግዲህ ህግ አለ። በህግ አካል ከተማረች ከተቀጣች፣ በዛ እንሄዳለን። አይ አሁንም አሻፈረኝ እኔ አለቀህም እኔ እንደዚህ እንዝታለሁ። ቤተሰብ እንደዚህ ያረጋለው አንድ ነገር እኔ እንደማለቀሽ ነው የምነግርሽ። እኔም ማለት ነው ከዚህ በኋላ እኔም አለቀሽም። አንቺም ቀጥይ፣ እኔም እቀጥላለሁ። መጨረሻችንን እግዚአብሔር ያል እናያለን። ይህንን ለማለት ነው። አንቺን እኔን ፈርቶኝ ነው እኔ እንደዚህ ነው ብለሽ የሆነ ሳይኮሎጂ እየተጫወትሽ ራስሽን ትፎግሬዋለሽ እንጂ እኔ አንቺን ልፈራ አይደለም። ቀርቶ ከፈጣሪ ውጭ ማንንም አልፈራም። ለዛያሽ እራስሽን ባታታልዩ አሪፍ ነው ለምን አንዳንዴ ሰው ዝም ሲል ወይ በቃ ተመልሶ እኔን አታክ እንዳያደርገኝ ተመልሶ ወጥቶ ቪዲዮ ላይ እንዳያወራብኝ ብለሽ እኔ ለማስፈራራት በቃ የሆነ ሳይኮሎጂ ተጫውሰሽ የሰውን ልጅ አእምሮ ቀይረሽ እንደዚ አይነት አእምሮ የለኝም ደስ የሚለው እንደዚ አይነት ቀይረሽ ለማድረግ አስበሽ በቃ እንደዚ አስጠነቅቋለሁ እንደዚ አስፈራዋለሁ ከዛ ግን ምንም የሚያወራው ነገር የለም ለምን ልጁ ዝምተኛ ነው ብለሽ እንደዚ አስበሽ ስለሆነ ያ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 አንገብጋቢ አርጓት በጣም በቃ የሆነ ትልቅ ነገር እቃ እንደሰረቃችሁ አርጋችሁ ይሄን ያለ የምትወቀሱበት ከሆነ ሳምሪ ሀያ ስድስት ዓመቷ ነው፣ እኔ ሀያ ስምንት ዓመቴ እንግዲህ ሁለታችንም ትልቅ ሰዎች ነን። ሁለት ልጅ ወንደን እየኖርን ግን ስቲል ልጄን ወሰደብኝ፣ ልጄን ወሰደብኝ፣ በፊት ከበፊት ጀምሮ የሚወራው ወሬ ልጄን ወሰደብኝ፣ ልጄን ወሰደብኝ፣ ልጄን መልስልኝ እየተባልኩ ነበር። ስትሰደብ የነበረውና ዓለም ላይ የሌለ ነገር አርጋ እንደዚህ ደረጃ ደርሳ ቤተሰብ አልፎ እስከ መሳደብ ደርሶ ሰባት ዓመቱ ሙሉ ያለማቋረጥ በየጊዜው እየመጣች እየተሳደበች አንዳንዴ፣ ስታስቡት ምንድን ነው አላማ? በቃ ብር ለመስራት ከሆነ ላይቭ ላይ ቁጭ ብላ ብር እየሰራች ነው። በሌላም ነገር መስራት ትቻለች። ግን እዚህ ጋር በቃሽ፣ ከዚህ በኋላ ልልሽ ነው የመጣሁት። ከዚህ በኋላ ይበቃሻል። የሰው ልጅ ይታገሳል። ካሁን ካሁን ይሻልሻል ተብሎ ታገስኩች። ከዚህ በላይ ግን መታገስ ስለም አልችል